የመጀመሪያ ቀን የተገናኘንበት አጋጣሚ ጥሩ ስላልነበረ የማገኘት ፍላጎቱ አይኖርሽ ብዬ ስላሰብኩኝ ነው። ሲቀጥል ደግሞ እሱ ፊት ማውራት ያለብኝ ነገር ቢኖር ኑሮ ብቻችንን ማውራት አለብን ልልሽም አልችልም ነበር ግን በጣም እንትናለሽ ከደበረች መሄድ ይችላለሁ ማለት የኔ ብቻዬን መምጣት ካላስደሰተች መውጣት ይችላለ። ችግር የለም። ሲጀመር ከመጀመሪያው ጀምሮም ስፔክት እንደሌለሽ የሚታወቅ ነገር ነው። አሳይተሽኛል። ምክንያቱም ከመሬት ተነስቶ አንድ ሰው ሰውን በዚህ ልክ ሊጠራ አይችልም። ስለዚህ ማለት እኔ ያደረግኩሽ ነገር ወይ ደግሞ የተፈጠረው ነገር የሆነው ነገር ማለት አልገባኝምና እንድታስረቺኝ ይፈልጋለሁ ዛሬ። እኔም ለአንቺ ጥያቄ ያለ ማለት አንድ የተጋቡ ሰዎች ቤት ውስጥ ግድግዳ ላይ ምንድን ነው የሚደረገው? ባልና ሚስት የተጋቡ ቤት ውስጥ ማለት ነው ምንድን ነው ግድግዳ ላይ ልታይ የምችለው? እንደገባሽ ልናወራ አይደለ ነው እና እንድታስረጅ ነው። ምን ያለውን ነገር ምንድን ነው ፎቶ? ቤት ውስጥ ፎቶ ማለት ሁለታችሁ ምን ምን ናችሁ? ፍቅረኛ ናችሁ? ተጋብታችኋል? ምንድን ለምን ስለማያስፈልግ አንቺ ጋር ምንም የሚያደርገው ነገር የለም። ስጨም ይፍት እኮ ነው የተሰጠኝ። ወይስ ያላችሁን ነገር በግልጽ ካስረዳችሁኝ በኋላ ፎቶውን የሚዘሹ ፎቶ መቼ ነው እንዴት መስራት አይደለም። ስጦታ የተሰጠኝ ፎቶ እኮ ነው። ሰላም፣ ሰላም፣ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ፣ ደህና ናችሁ ወይ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ፣ ያለው የተመሰገነ ፈጣሪ። እናንተም በያላችሁበት ሰላም፣ ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ እና እንድትሆኑም ደግሞ ምኞቴ ነው ቤተሰቦቼ። ያ እንግዲህ አሞች ስለነበር ትንሽ የሆነ አልወፈርኩም፣ ወፈር ያለው ማለት ነው። ያው ወስዶ መድኃኒት ይሆናል ወፍሬ አላቅም። እና ትንሽ ወፈር ሳላልቀር እኔ እንጃ፣ እኔ ለራሴ ከብዶኛል እንደእውነቱ ከሆነ ሆነ የወፈርኩ የወፈርኩ አይነት ስሜት የሆነ ፊቴ ከስቷል፣ ግን ሰውነቱ የወፈረ ስሜት እየተሰማኝ ነው ማለት ነው። እና እንግዲህ ስፖርትም ሰርተን ቢሆን እንቀንሳለን? እንደዚህ አያዋጥም። ልብስ ምናምን ከባድ ብዙ እንትን ነው የምወስደው። እና ዛሬ ያመጣሁት ለምንድነው መሰላችሁ አንደኛ ደህና ነኝ ከበፊት ይሻላለውኛ፣ እንዳታስቡ ለማለት ነው። ሁለተኛ ደግሞ ትላንት ስለተፈጠረው ስለሁሉም ነገር እኔ ስላጠፎትም ስላላጠፎትም ነገር ይቅርታ መጠየቅ ይፈልጋለሁኝ። በሁሉም ስም ይቅርታ መጠየቅ ይፈልጋለሁኝ። ትላንት ስለተፈጠረው ነገር የሚስተካከል ነገር ነው ብዬ አስባለሁ፣ እንደኔ ማለት ነው እና ዛሬ ያው እንግዲህ ትናንትና እንዳያችሁት ቁጥር ምናምን ወስዳ ነበረ እና ወደ እኔ ስትደውል፣ ያው እኔም ቁጥር ዋለኝ ማለት ነው። እና ያው ማለት ሴት ልጅ ናት ምናምን ከወንድሟ ጋር እንዲሆን እንድትሆን ምትፈልጋት ሴት አይነት ታይፕ ትኖራለች። በጓደኝነት የሚሆን በምንም ማለት ነው ላይክ እኔ ደግሞ ያ ታይፕ አልመጣሁላትም ሊሆን ይችላል። ወይም ደግሞ አላቅም። ሆነ ማለት የሆነ ቤተሰብ መተዋወቅ ቀላል አይደለም። እናት አባት፣ እህት፣ ወንድም መተዋወቅ ቀላል አይደለም። ጓደኛ መተዋወቅ ግን ቀላል ሊሆን ይችላል። እና እኔ ደግሞ ጓደኞች ብሎኝ ስለነበረ ያሰብኩት ጓደኞቹ ነው በቃ እንደዚህ ስላሰብኩ እህቴ ሲለኝ እንዳያናግጡ ያ ምናምን ላይክ ይሄ ደስ ያላ ላይ ምናምን መስሏት ሊሆን ይችላል። ስለዚህ እኔም ለሱ ይቅርታ መጠየቅ ይጠበቅብኛል ማለት ነው እና ያንን አስመልክቶ ዛሬ ምሳ ጠርቻቸዋለሁ ማለት ነው፣ ሁለታቸውንም እና ደግሞ ያው ቪኒጋር ልደውል ነበር ነገር ግን እሷ ቪኒ ጋር እንዳትደውለት እኔ ይዥ መጣለሁኝ እኔ ይዥ መጥቼ የሆነ ትላንትና እንደዛ እንትን ስላለ ዛሬ የሆነ ሰርፕራይዝ ነገር ይሆናል ዛሬ ምናምን እና ነገሩን በንግግር እንፈተዋለን ያስቀየምሽኝ ነገር ነግርሻለው ምናምን ብላኛለች። ጨርሰናል ከእሷ ጋር አውርተን እና እኔም የቻልኩትን ነገር አዘጋጅቼ በአቅሜ እየጠበኳቸው ነው ማለት ነው እና ይፈታል ብዬ ይስተካከላል፣ ሁሉም ነገር ይስተካከላል ብዬ በደንብ አስባለሁኝ ማለት ነው። እና እናንተም ቅር እንዳይላችሁ ማለት አንዳንድ እንደዚህ አይነት ነገር መፈጠሩ አይቀርም፣ ይፈጠራል እና አሁን እስኪመጡ ድረስ እንጠብቃችኋለን ማለት ነው። እና እስቲ ያዘጋጀሁትንም ነገር ምናምን እንያው የሰራሁትን ነገር ብዙም ነገር ትልቅ ነገር አይደለም። ብዙ ነገር አላዘጋጀሁም፣ ምክንያቱም ያው ጊዜ ምናምን ስላልነበረኝ ያሰብኩትን ምናምን ትላንት ወደ ማታ አካባቢ ስለነበረ ብዙም እንትን ማለት አልቻልኩኝም እና ብዙ ነገር ማዘጋጀት አልቻልኩም። ሌላ ቀን በትልቁ እጠራችኋለሁ። አሁን ግን ለንግግር እንዲመች ምናምን ምሳ ከበሉ በኋላ ሁሉንም ነገር እናወራለን ተባብለናል። ያው ሰርፕራይዙ ለቪኒ ነው፣ እሱ ነው የማያውቀው። ምክንያቱም እኔ ይዤው ብመጣ ይሻላል፣ እኔ ይዤው መጣለሁኝ አንቺ ደውለሽ ከምትነግሩ ስላለችኝ፣ እኔም በቃ እንደዛ ይሻላል እንዲሁም ትላንት ትንሹ እሱም ከፍቶት ስለነበረ በነበረው ጉዳይ እንዲህ አልነበረም፣ መጀመሪያ ምናምን እያለኝ ስለነበረ እሱም ደስ ይለዋል ብዬ አስባለሁ። እና ያዘጋጀሁትን ነገር በትንሹ ላሳያችሁና ከዛ እንግዲህ እንጠብቃችኋለን ማለት ነው። እና ቤተሰቦች አብራችሁን ቆዩ። ያው እንግዲህ ምንም አላዘጋጀውም። እዚጋር ወጦቻ ከዛ እንጀራ ነው፣ ከዛ በቃ ምን የሚጠጣ ነገር ብስ ነው ያዘጋጀሁት። ብዙም ያዘጋጀሁት ነገር የለም። እና ያው እንግዲህ ለንግግር ይሆናል ብዬ ያሰብኩትን ነገር ብቻ ነው ያዘጋጀሁት ማለት ነው። ሌላ ቀን ደግሞ በትልቅ ክሳቸዋለሁኝ። እና ሌላ ቀን ደግሞ በትልቁም እንክሳቸው ይሆናል ማለት ነው። እና እስቲ እንግዲህ እስኪመጡ ድረስ እና ያዘጋጀት ይሄንን ይመስላል ማለት ነው። እስቲ እንጠብቃቸው እና እንጠብቃቸው። እንግዲህ ቆንጆ ቀን እንደሚሆን ልጠራጠርም እና የሆነ ዘፈን ሳሌ ማለት ነው እንድነበር የሚለው አልጓጓ እኔ አልጓጓ ቀን ሳሄድ ሰመሻይ ነጋ አልጓጓ እኔ አልጓጓ ቀን ሳሄድ ሰመሻይ ነጋ። ይሄ ዘፈን ነው ትዝ ያለው ለምን መሰላችሁ? ሁሉ ሰዓት በመጠበቂ ወይ ጉዲ አይመጡም እንዴ? እኔ ራቤ። እውነት ራበኝ ማለት ነው። ትቻቸው ልብላ እንደ ቤተሰቦች ትቻቸው መብላት አይቀርም መድኃኒት ሰዓት ከደረሰብኝ

ማለት እንትን እኔ ደውልለት አለ እንዳደውለት ምናምን ብለሽ እና ይዤው እመጣለሁ፣ ሰርፕራይዝ እናደርገዋለን ለትላንቱ ለተፈጠረው ነገር ብለሽ ነበር ይ እንደዛ ነበር ያሰሩትን ግን እኔ ከምጠበቂ ነው እዛ ምን ነው ደግሞ አጠገቤ ቁጥር በጣም ብዙ ቦታ ከሆነ ያለው ተልቀት ነው። አረ ኖርማል ከሆነ ምን ችግር አለው? እኔ ደግሞ በጣም አልተጠጋዎሽም እኮ እና ብጠጋሽም ደግሞ ምን ችግር አለ? እና ደህና ነሽ? ደህና ነኝ። ግን ማለት እሱም እንደሚመጣ ማለት የሆነ ፕሮግራም ይዘን አልነበረ? አዎ፣ ግን ማለት በየቀኑ እዚህ ነው ሁልጊዜ። እና እስኪ አሁን እንኳን እኔና አሳር ብልም በየቀኑ ስለሆነ የምትገናኙት ደግሞ አውራሻለሁ ብዬሽ ነበረ ማለት እሱ እንደሚመጣ ምናምን ነገር የነገርኩሽ አንቺ እንትን እንዳትዪ በማሰብ ነው እና ብቻዬን ላውራሽ እንደምፈልግ ነገርሽ ነበረ እና የመጣሁ ስለዛ ነው። ብቻ ማለት የሆነ እናወራለን ስለተፈጠረው ጉዳይ፣ ስለ ትላንት። እሱም ስለደበረው በዛው ሰርፕራይዝ እናደርገዋለን ምናምን ብለሽኝ ነበረ እና አሁን ላይክ እንትን ስትይ ስላልገባኝ ነው ማለት አንቺ ለብቻሽ ስትመጪ አይሁን አልጠበቅኩም። ንግግር ሲጀመር ብቻችን እናውራለን ብ ነው አለ ስልኝ ስቴጅ ነዋ። ከደወልሽልኝ በኋላ ግን ይህንን ነገር እናስተካክለዋለን። እሱም ስለደበረው እና ነገ ደግሞ አንቺ ደግሞ እንዳደውይለት ማለት እኔ እና አንቺ እንደተቀጣጠረን እንዳትነግሪው፣ እኔ ሰርፕራይዝ አድርጊ፣ ይዤው እመጣለሁ እዚህ ሰርፕራይዝ፣ እናደርገዋለን ሰላም እንደሆነ ምናምን ብለሽኝ ነበረ። ማለት ልክ እኔ እንደዛ ነው ምሳ ምናምንም አዘጋጀሁኝ ልክ እንደዛ ብዬ ማለት ነው። ሲጀመር ብቻዬን እመጣለሁ ብልሽ ወያለሁ ምናምን ልትይኝ ትችላለሽ። ለምን እልሻለሁ ማለት ለምን እልሻለሁ ምንም ማለት የመጀመሪያ ቀን የተገናኘንበት አጋጣሚ ጥሩ ስላልነበረ የማገኘት ፍላጎት አይኖርሽ ብዬ ስላሰብኩኝ ነው። ሲቀጥል ደግሞ እሱ ፊት ማውራት ያለብኝ ነገር ቢኖር ኑሮ ብቻችን ማውራት አለብን ልልሽም አልችልም ነበር አይደል? እሱ ፊት ማውራት ካለብኝ እዛው አውራሽ ነበረ። ስለዚህ ብቻዬን ግን በጣም እንትን አለሽ። ከደበረሽ መሄድ እችላለሁ፣ ማለት የኔ ብቻዬን መምጣት ካላስደሰተሽ መውጣት እችላለሁ፣ ችግር የለውም። ሲጀመር ከመጀመሪያው ጀምሮም ሪስፔክት እንደሌለሽ የሚታወቅ ነገር ነው፣ አሳይተሽኛል የነበረውን ነገር ነው። የእኔ ሪስፔክት ሳይኖረኝ ቀርቶ ቢኖርሽ ከዛ አንቺ ኖሮች ነው ማለት አንቺ እኔ ናክብረሽኝ እኔ ሳላከብርሽ ቀርቼ ነው ኖሮች ኖሮማ አደጋግመሽ አየሽኝ። ብቻዬን ነው የመጣወሰኝ በቃ ዝምት ነበር። ለምን ተነጋግረናል ብዬ ከሆነ እኔ እና አንቺ አውርተናል በስልክ ረጅም ሰዓት ነው ያወራነው። ማለት በቃ ይሄ ነገር እንደሚስተካከል ምናምን እሱ እንደደበረው ምናምን ምናምን ነግረሽኝ በቃ ኢትዮኬ ነገር እናስተካክለዋለን ምናምን ብዬ አንቺም እሺ በቃ ብለሽኝ ሰርፕራይዝ ብናደርገው ይሻላል አልሽ እኔ ልደውልለት ስል እንጂ ለብቻኝ አግኝ ብትኝ ከሆነ ያገኝሻለሁ፣ ኖርማል ነው። ለማንኛውም አሁን ችግር የለውም። ነይ ምሳ አዘጋጅቻለሁ። ነይ ምሳ ብና ከዛ ችግር የለውም። ነይ እናወራለን። ነይ በቃ ምሳ እንላና ከዛ በኋላ እናወራለን። እኔም እናንተን እየጠበኩም በጣም ነው እና ለምን ማለት መብላት አልፈልግም አዲስ እኔ ይሰራውት ለምን አትበይ አልበል ለም ስላልተመቸኝ ሳይወልተመቸኝ ስለዚህ ምን ለተፈለኩ። እሺ ችግር የለውም ማለት ግን ችግር የለውም። እሺ ሙዝ ራሱ አንቺ ቤት ስለተቀመጠ ነው መሰለኝ። ምንም ቴስት የለውም። እኔ እኮ አልሰራሁትም። የተገዛ ነው። አብሮ ከምግብ ጋር ስለተቀመጠ ይሆናል። እኔ ከሰራት ምግብ ጋር ስለተቀመጠ ሌላ ነገር ደስ ነው። እሺ፣ ለማንኛውም ያላት ልክ ልቅዳለሽ ስታጫለሽ ምንም አያስፈልግም አንድ ጥያቄ ልጠይቅሽ። ማለት እኔ ላይክ ከዚህ በፊት ታውቂኛለሽ? ማለት ታውቂኛለሽ ከዚህ በፊት ከይሄ ምንድን ነው፣ በቪዲዮ ብቻ እንዳይሽኝ ነው እኔ የማውቀው እና ከዚህ በፊት ታውቂኛለሽ? እኔና እንዲ ትውውቃለን ወይ? ስለ እኔ ማለት የሰማሽው ነገር አለ ወይ? ላይክ ያደረግኩሽ ነገር አለ ማለት ጥያቄ ስለፈጠረብኝ ነው ዛሬ ይህንንም ነው እናወራለን ብዬ ያሰብኩት የነበረው ማለት ነው። አንቺ መናገር የምትፈልጊው ነገር ይኖርሻል ብዬ አስባለሁ፣ ምክንያቱም ከመሬት ተነስቶ አንድ ሰው ሰውን በዚህ ልክ ሊጠራ አይችልም። ገብቶሻል? ስለዚህ ማለት እኔ እያደረግኩሽ ነገር ወይ ደግሞ የተፈጠረው ነገር የሆነው ነገር ማለት አልገባኝም እና እንድታስረጅኝ ይፈልጋለሁ ዛሬ። በመጀመሪያ ደረጃ እኔ ብላንች ጥያቄ ያለን ማለት አንድ የተጋቡ ሰዎች ቤት ውስጥ ግድግዳ ላይ ምንድን ነው የሚደረገው? ባልና ሚስት የተጋቡ ቤት ውስጥ ማለት ነው። ምንድን ነው ግድግዳ ላይ ልታይ የምችይው? እንደገባሽ፣ ግድግዳ ላይ እንጃ፣ ምን አለ? ግን ማለት እኔ እንጃ አላቅም፣ ግድግዳ ላይ ምን ሊኖር ይችላል? ጋሚኔን እየጠየቅሽና ይሄ አይደለም እየጠየቅኩሽ፣ አይደለም ግድግዳ ላይ ምንም ሊኖር አይችልም። እኔ እንጃ ግድግዳ ላይ ምን ይኖራል? የተጋቡ ሰዎች ናቸው። ዞ ቤት ውስጥ ስትጋቢ ምንድን ነው ፊት ለፊት ግድግዳ ላይ ተሰቅሎ ልታይ የምችሉ ነገር ምንድን ነው? እንጃ፣ እሱ እንደ የቤቱ ይለያያል። እንደ ብያ ቤቱ የተለያየ ነገር ሊሰቃል ይችላል፣ ግን ምን እንደሆነ አላውቅም። ለካ እንትን መጥቀስ የፈለግሽው ምን እንደሆነ አልገባኝም። በደንብ ነው የሚገባሽ ምንድንነው ላላወቀ የሆንሽ ነው። እዚህ ጋር ማለት እዚህ ጋር ያየሁት ያለሁትን ነገር በደንብ ታውቂያለሽ። እንዴት ልጠይቅሽ እንደቻልኩም ደግሞ በደንብ ገብቶሻል። ለምን ነው እንዳልገባሽ የምትሆኝ? እኔ እንዳልገባኝ አሉንኩም። ለምን አንቺ ማለት ንገሪኛ፣ ይህኛው ነገር እንደዚህ ነው ማለት አስረጂ። ልክ ልናወራ አደለን? እንዴት ተገናኘ ነው እና እንድታስረጂ ነው። እኔ ምፈ ያለውን ነገር ምንድን ነው እዚህ ጋር ያለ የአንቺና የቤኒ ፎቶ ምንድን ነው የሚያደርገው አንቺ ቤት ውስጥ ፎቶ ፎቶ ፎቶ ማለት ሁለታችሁ ምን ምን ናችሁ? ፍቅረኛ ሞስ ናችሁ ተጋብታችኋል? ምንድን ናችሁ ሁለታችሁ? አልተጋባንም፣ ፍቅረኛም አይደለንም። ስለዚህ አንቺ ቤት ውስጥ ምንድን ነው የሚያደርግ የእሱ ፎቶ? ግዴታ እኮ የአንድ ሰው ቤት ፎቶ ለመሰቀል የፍቅረኛው ነው መሆን አለበት። አዎ መሆን አለበት ማለት መጀመሪያ በቃ እንዳየሁት በጣም ብዙ ሰዎች እንዳየኩ ምናምን ነገር ላይ ከአንድ ሴት ውስጥ ምን ሲሆን ነው የሁለት ሰው ፎቶ ቤት ውስጥ ሊሰቀል የሚችለው ብዬ በጣም ቼክ ለማድረግ ሞከርኩ። ምናምን ነገር እና ልክ አይደለም አንቺ አደረግሽው ነገር ማለት የሆነ ነገር ካላችሁ አው ይሄ ስለሆነ ነው ብለሽ ወይ አስረጅ፣ እንጂ የእሱ ፎቶ እና ያንቺ ፎቶ በምንም አይነት ነገር አንቺ ቤት ውስጥ ሊቀመጥ አይችልም። ላስረዳሽ በደንብ እሺ፣ ላስረዳሽ መጀመሪያ ይሄ ፎቶ ይፍት ነው ማለት እሱ ነው ለእኔ ስጦታ የሰጠኝ ሲቀጥል ላይ ደግሞ እኔ ሰዎችን ጠይቄ ነበር ማለት ልክ እንደኔ ያሉ ሲሆን ትልልቅ ሰዎችን ጠይቄ ነበረ ማለት ቤት ውስጥ ግዴታ ፍቅረኛ መሆን አለብን ወይ ይሄ ባልና ሚስት ወይም ፍቅረኛ መሆን አለብን ወይ ቤት ውስጥ ፎቶ ማለት ለመስቀል ወይም ለማስቀመጥ ብዬ ስጠይቅ ኖርማል ነው ጓደኛሞችም ከሆናችሁ እኮ ኖርማል ነው ፎቶ ፎቶ አብራችሁ እስከተነሳችሁ ድረስ ፎቶ ቤታችሁ ውስጥ ቢኖር ምንም አይነት ችግር የለውም፣ ተብዬ ነው እኔ ፎቶ ያስቀመጥኩት እንጂ ሌላ ነገር ኖሮ አይደለም። እሱም ደግሞ ፍቃደኛ ሆኖ ነው እንጂ እኔ በግድ አይደለም። ፎቶን ነው ያስቀመጥኩት እና ማለት ምን አገናኘው ይሄንን ነገር? ሲጀመር የጠቅሳቸው ሰዎች ምንም አይነት እውቀት የላቸውም ማለት ነው። ምንም ችግር የለውም። ሁለቱም ሰዎች ምንም ያልሆኑ ሰዎች ኖርማል ነው። የሁለቱ ፎቶ አንድ ላይ ቢሆን ብለው የነገሩት ሰዎች ሲጀመር ምንም አያውቁም ማለት ነው። እኔ ጋር ብቻ አይደለም ባይዛው ብዙ ቤስት ፍሬንዶች ጋር ፎቶ አለ። ማለት ምን ታዲያ፣ እኔም በጣም ብዙ ቤስት ፍሬንድ አለኝ። ግን እንደዚህ አይቻላል። ለመጀመሪያ ጊዜ አየሁ፣ ለመጀመሪያ ጊዜ ማለት ነው። ሲጀመር ፎቶ እራሱ ያስታውቅ። የቤስት ፍሬንድ አይነት ነገር አይደለም። ሲጀመር ከዚህ በኋላ የፎቶ አንቺ ጋር ይቀመጥ፣ ለምን ስለማያስፈልግ፣ እወስደዋለሁ። አንቺ ጋር ምን የሚያደርገው ነገር የለም። ሲጀምር ልኮን የተሰጠኝ ያላችሁን ነገር በግልጽ ካስረዳችሁኝ በኋላ አሁንም የሆነ በስነስርዓት እያዋራሽኝ አይደለም ማለት ይሄ ትናንትና እሱ ስለነበረ ያወራሹ ነገር እና ዛሬ ደግሞ ብቻዬን ስመጣ ያሳየሽው ነገር ምን ወደስማ ይላል። ማለት ሲጀመር እሱ እያለ እያስመሰልሽ እንደሆነ ግልጽ ነበረ። እሱ ስላለ እንደዛ እኔ ትሪት ለማድረግ ስትሞክር የነበረው ነገር ማስመሰል እንደሆነ ሲጀመር ገብቶኝ ነበረ። ምክንያቱም ይኸው አሁን ብቻዬን ስመጣ እያሳየሽኝ ያለሽው ነገር ግልጽ ነው። ለሰው እስፔክት እንደሌለሽ፣ ሰው እንደማታከብሪ ሲጀመር አንዳንድ ነገሮች ላይም ቴካርጊ አውቂ ነው እና እንደጠበቅኩት ነው ያገኘሁሽ። ማስመሰል ነበር ትናንትናም የነበረው ነገር። ስለዚህ ከዚህ በኋላ የፎቶ እዚህ ቤት እንዲሆን አልፈልግም። እ እኮ እኔ እኮ እንደዚህ የመሆንሽ ምክንያቱን ትነግሪኝ ታስረጂ። እኔ እኮ አሁን ዛሬ ምክንያቱን የተቀጣጠር ነው ምክንያቱን ለማወቅ ነው እንጂ ላይክ ፎቶውን እኮ ብትኝ እኔ ግዴታ እኔ ልክ ወንድምሽ ነው የወንድምሽ ፎቶ ነው ቤት ካልሆነ ብዬ የደረቅ ስለማለል እኔ ማመጣልሽ ነበር እኮ ግን ለምን አንቺ በዚህ ልክ ላይክ እኔን እንደዚህ ማድረግ አስፈላጊ ነው? ሲጀመር በደንብ ብቻዬን መጥቼ የምታሳዩን ሪያክሽን ለማወቅ ነበር የመጥፎት ማለት እንዴት ነው እኔን የምትቀበለኝ እና የምታሳየው ነገር እንደት ነው የሚለው ምን ሳየውሽሽ ግን ማለት የተነጋገርነው ነገር እኔና አንቺ እሱ ይመጣል ብለሽኝ ስለነበረ ሰርፕራይዝ እናደርገዋለን ብለሽኝ ስለነበር እኔ እሱ ስለነበር ጭንቅላቴ ውስጥ ያለው ከዛ ስት ማለት ብቻሽን ስትመጪ የተነጋገርነውን እየተነጋገር ነውን ነገር እንዴት ቃሏን አጠፈች ብዬ ገርሞኝ ነው እንጂ እኔ ሌላ ምንም ያሳየውሽ ነገር እኮ የለም። ማለት ይቅርታም እንኳ ምን ያደረኩሽን ነገር ዋጋው ጥሩ ነበር ግን እኔ ላይ ምንም ሊገባኝ ስላልቻለም በደንብ ይገባሻል እያደረግሽው ያለው ነገር በነገራችን ላይ ላይክ እዚህ ጋር የአንቺ ቤተሰቦች እያዩ ነው ምናምን ነገር እና በጣም ሰው ታከብራለች ምናምን ምናምን የምትሉት ነገር የት አለ ማለት እሱን እኔ እያዩ አይደለም እና ለኔ ምንም ያሳየችን ክብር የለምና ሲጀመር ማለት ምንም በቃ እንደጠበቅኩት ነው በቃ ለሰው ሪስፔክት የላትም ምናምን ሲባል እኔ ሳላያት እሷ እንጂ ጫላ አላረቅም ብዬ ነበርና ግን ምንም ክብር የሚባል ነገር እንደሌላት ው እያያችሁ ማለት፣ ኦልሬዲ ልትመታኝ ምንም አልቀራት። መምታት ነው የቀረሽ እኔ የቀረሽ ማለት፣ በጣም ነው የሚያሳዝነው። ማለት ሁሌ አንቺ እሱ ፊትና እኔ ፊት ሌላ ሰው ፊት የምታሳዩ ነገር እንደዚህ አለመሆኑን እሱም በደንብ እንዲያውቅ እፈልጋለሁ። ገባሽ? እያሳየሽ ያለውን ነገር ማየቱ አይቀርም። ያንን ፋሚሊዎች ስላሉ እና በጣም ነው በጣም ነው የሚያስጠሉው፣ በጣም ሁሉም ነገር እና አዝናለሁ። ኦልሬዲ እንደመታሽ ነው የምቆጥረው። ማለት በቃ ወይ ከቤቴ ውጭ ወይ የሆነ ነገር ብለሽ ማስወጣት ነው የቀረሽ። በነገራችን ላይ እኔ ይሌል ካሜራ ምናምን ሽ የመጣሁት ማለት እኔ ትናንትናውን ነገር እናስተካክለዋለን እናስተካክለዋለን እነሱም እንትን ብለው ስለነበረ እናስተካክለዋለን ብዬ አስቤ ነበረ የመጣሁት ማለት ነው። የትላንትናውን ነገር ምንም እኔም አስቤ ነበር የመጣሁት፣ ግን ጭራሽ አባትሽ ጭራሽ ትክክለኛ ማንነትሽ እንዳይ ነው ያደረግሽ። እኔ ምን አደረግኩኝ? እንዳጋባ እንኳን ደህና መጣስ ምናምን ማለት ነበር የሚጠመቀ ቢኒ የት አለ ቢኒ የት አለ ማለት በመምጣቴ ደስ እንዳላለች ከገባው ሰዓት ጀምሮ ነው። ግን ወረ አንዴ መጥቻ አለሁና በደንብ ያንቺን ማንነትም እንዲታወቅ ስለፈለኩኝ ሚሉ እስካሁን ድረስ እዚህ ጋ ቁጭ ብዬ የቆየሁት እና ለማንኛውም ከዚህ በላይ ምንም አይነት ነገር ማውራት አያስፈልግም። አመሰግናለሁ። ቢያንስ ምክንያቱን ንገሪ እንዴ። ፎቶውንም ይዘሽ ነው የምትሄጂው? ይህ ፎቶ መቼ ነው ስነስርት የሚሉሽ መቼም ማለት ነው። ይህ ፎቶ እንዳጠይቅ አይደለም። ስጦት የሰጠኝ ፎቶ እኮ ነው እንዳጠይቅ